ኢትዮጵያ ውስጥ ለሚሰራው ነው ሆበለኛ። ከዚህ በኋላ ኢትዮጵያ ውስጥ ነው እንግዲህ። ከኢትዮጵያ ውጭ ደግሞ ለምንሰራው ሰዎች ፓይለትም ሆነን ከዛ በላይ ሜክ ልማድርግ እንችላለን። በወር አንድ ቢትስ ነው እውነታቸውን ነው እኮ። አስራ ሁለት ቢትስ መግዛት ይችላል በአንድ አመት ማለት ነው። ዲ በጣም ዲዘርቪ አደርጋችኋል። ኦኬ ካፕቴን፣ እኔ አሁን የምፈልገው አንድ ሚሊየን ብር ማለት ሲምፕል ነገር እንዳይመስልህ በኢትዮጵያ ስታንዳርድ። ለእናቱ ህልሙን ብዙ ነገሩን ሊያሳካለት ይችላል። እንዴት ነው በትንሽ ነገር አሁን አቅም የሌላቸው የደሃ ቤተሰብ እንዴት ነው ያንን ነገር መማር የሚችለው? ገባ እዛ ላይ ምን ላይ መምጣት የሚቻለው እንዴት ነው? በመማር ብቻ ነው ወይስ እንዴት ነው? እሷን ሲምፕል ወይ ይሄ ኮምፕሊኬትድ ወይ እንዳታረግብን ሼባ፣ መልሳ ፈልግ። ኦኬ ኦኬ። አሁን ስለዚህ ሁለት እድል አለ። የመጀመሪያው ነገር ተወዳድሮ ኢትዮጵያን ኤርላይንስ መግባት ነው፣ ውጤት ይዞ መጥቶ መግባት ነው አንደኛው እድል። ሁለተኛው እድል በግል መማር ነው። በግል መማር ሲባል ተከፍሎ፣ በገንዘብ ተከፍሎ፣ ልክ በግል ኮሌጅ እንደምትማረው ተከፍሎ መማር ነው። ኢትዮጵያ ኤርላይንስ የሚሰጣል። ሌላ ሁለት ተቋማት ደግሞ አሉ። አንደኛ አቢሲኒያ ፍላይት ሰርቪስ ነው። ሁለተኛው ደግሞ ሶሪ፣ ሶስት ተቋማት ሆነዋል። አሁን አቢሲኒያ ፍላይት ሰርቪስ አለ፣ ዊንግስ አቪዬሽን የሚባል የአሜሪካ ካምፓኒ አለ ኢትዮጵያ ውስጥ፣ ሶስተኛው ደግሞ አክሱም አቪዬሽን የሚባል አሉ። ፌርሊ ሁለቱ አዲስ ናቸው። አቢሲኒያ ነበረ ነው። እነዚህ አሉ። አሁን ትምህርቱ ውድ ስለሆነ ትምህርቱ እንደዚህ ነው ብዬ ሰው እንዲሞራላይዝ ማድረግ አልፈልግም። ትንሽ ኤክስፔንሲቭ ግን ደግሞ አዋጭ ነው። ከተማርከው በኋላ የምታገኘው ሪተር የምታገኘው ኢንቨስትመንት አንኛ እውቀት ነው። ራስ ላይ ነው ኢንቨስት የምታደረገው። እውቀቱ መቼም አይጠፋም። የትም ሀገር መስራት ትችላለህ። ንግድ አደለም፣ ይህ ንግድ ነው። ንግድ ዛሬ ኢትዮጵያ ስጥ ሊቀጥር ስለሆ ሄዳቦታ ለመጀመር ሊከብድ ይችላል። ግን ታለት ቀጥቶም የትም ኢንተርናሽናል ላይሰንስህ፣ ይሰራል ቦታ ይሰራል። ስለዚህ ይሄንን ታሳቢ ማድረግ አለባቸው። ራስህ ላይ ይበስ። እዚህ ጋር ጥያቄ፣ አንደኛው ጥያቄ ኢትዮጵያ አየር መንገድ አሁን ብዙ የምስኪን የድሀ ልጆች ማቹር ይሆናሉ። ስኮላርሺፕ ይሰጣል ወይ በነፃ ስኮላርሺፕ ይሰጣል ወይ፣ ሰው ማስገባት ይችላል? እሱ የምታውቀው ሰው ሁለተኛ ጥያቄ ምን መሰለ፣ አሁን እናንተ ፓይለቶች ረዥም ጊዜ አትሰሩም። በጣም ረዥም እድሜ ገደብ አለ። የእድሜ ገደብ አለ። ከስንት ዓመት እስከ ስንት ዓመት? ዩዥዋሊ ስራ ስጀምር ከ25 ዓመት ጀምሮ ነው፣ ስራ የሚባለው ሰው ማጓጓዝ የሚጀምረው ከ25 ዓመት ጀምሮ ነው። ግን እድሜ ጣሪያው እስከ 61 ድረስ ነው። በአሁኑ ሰዓት ባለው እስከ 61 ድረስ መብረር ይቻላል። ከዛ በኋላ አስተማሪ ነው የምትሆን። ጤና ይታያል። ጤና በአመት እንግዲህ ከ40 ዓመት በላይ ስትሆን በየስድስት ወሩ ምርመራ አለ። ከ40 ዓመት በታች ለሆነ ሰው ደግሞ በአመት አንድ ጊዜ ነው የሚደረገው። ስለዚህ እነዚህ ናቸው። ሚኒመም እድሜ ስንት ነው ካፕቴን? አሁን ሚኒመም እድሜ እንግዲህ ከሚኒመም እ ዝቅተኛ ከሆነ ያየሁት ከሀያ አንድ ዓመት ምን አለበት ድሮ ይህንን ወሬ በነገርከኝ ካፕቴን ከአስር ዓመት ምናምን በፊት ይሄን ነገር ባክ ሲሪየስ እዚህ ላይ ነው የምገባው መጥቼ መንሱሬ አንዴ ልንገርህ መንሱሬ ምን ምን አለ መሰለኝ ካፕቴን አሁን በጣም ብዙ ማቹር ዲሆኑ ከፍለው መማር ማቹ በጣም ውድ ነው። የሚያስተምሩ ሲቪል አቪዬሽን ውድ ነው፣ በጣም ለማስተማር በጣም ውድ ነው። አይሽሉ ስለማቅ አይኖራቸውም እና እንዴት ነው ከዩኒቨርሲቲዎች ስኮላርሺፕ ይወስዳሉ ወይ? ነጥብ አይቶ እና ነጥብ ስንት ነው የሚቀበለው? ስኮላርሺፕ አይወስድም። ስኮላርሺፕ እንደዚህ የለም፣ ግን አንድ ቬሪ ቤዚክ ቲንግ አለ። በአቢሲኒያ ባንክና በአዋሽ ባንክ የተመቻቸ እድል አለ። ብዙ ሰው ይሄንን አያውቀውም ምድር ማግኘት የሚችሉበት ወይ አለ። ለዚህ ፐርፐስ ሰልጣኝ ከ አዎ ተማሪ ሆኖ እቺን ፖንት ያዘልኝ ትምህርት ቤቶቹ አግሪመንት ይኖራቸዋል፣ ከሆነ ባንክ ከሆነ ባንክ ጋር ባንክ። እነሱ ሄዶ ማጣራት ይኖርባቸዋል። በየጊዜ ይቀያየራል። ያ ባንኮች አግሪመንት ሄደው በየነዛ ተቋማት እንትን ይላሉ። ምንድን ነው ሄደው አግሪመንት ያደርጋሉ። ትምህርት ቤቱ አግሪመንት ካለው ባንክ ጋር ሄደው እነርሱም ውል ተፈራርመው ብድሩን ያገኛሉ ማለት ነው። በየፌዙ ብድሩ ይለቀቅላቸዋል። ብድሩን ካገኙ በኋላ አውቶማቲክሊ ተምረው ሲጨርሱ ላይሰንስድ ሲሆኑ ስራ እየሰሩ ይከፍላሉ ማለት ነው። ይሄን ነገር እኔ አሁን ሰምቼ አላለም፣ አለ ይሄ እድል አለ። ያንን አማሻሽ ባልኝ በቃ ገብቷል። የሲቪል አቪዬሽኑ ኮርሱን የሚሰጠው ትምህርቱን የሚያስተምረው ካምፓኒ ከባንኩ ውስጥ ትስስር የሆነ ግንኙነት አለው። ባንኩ ይከብዳል። አንተ ስራ ስትቀጠር ማለት ነው የምትከፍለው ለባንኩ ነው፣ ለባንኩ ነው የምትከፍለው። ይሄም ማለት ነው ሀያና ሰላሳ ፐርሰንት ወደ እነሱ ይገባል፣ ወደ እነሱ ይገባል ማለት ነው። እዳ እስክትጨርስ ማለት ነው። በጣም አሪፍ ሲስተም ነው ያ ያ ምንድን ነው? ይሄ የተደረገው ምንድን ነው? ኢንተረስቱ በጣም ዝቅተኛ ነው ለተማሪዎች ስለሆነ ወደ ስድስት ፐርሰንት ገደማ ነው። እንደዚህ ነው ኢንተረስቱ ማለት ነው። በጣም ዝቅ ያለ ነው ኢንተረስቱ። ሁለተኛ ፓይለትም እጥረት ስላለ ሀገራችንም ኢንተርናሽናልም ፓይለት እጥረት ስላለ ፓይለቶችን ለማበረታታት የተመቻቸ ነገር ነው። ስለዚህ ትልቅ ኦፖርቹኒቲ ነው። ሰዎች ቢጠቀሙበት ደስ ይለኛል በጣም ምክንያቱም አይተህ እንደሆነ በጣም የኢትዮጵያ አየር መንገድ አንድ ፓይለት አንድ መልካም ፓይለት እናቱ ነች፣ አስተማርኩ አይተዋል አይደል? ልክ ነህ። አይቼዋለሁ አይቼዋለሁ። በጣም እኔ አለቀስኩ። አንጀት የበላችኝ በቃ አረፈች። ልጁ አሳረፋት። አስበው። በቃ ሚሽን ኢንኮምፕሊስት ነው እሷ፣ ሴትዮዋ አሁን እንኳን ለራሱ አይደለም ለሀገርም ሰው አትርፋለች። ልክ ነው። አለም ታሪክ ያለለት ነገር ነው እና ሰርፕራይዝ አድርጓት ሴ በጣም በቃ አርነው አንዳንዴ የሚገርም የሚገርም ታሪኮች ትሰማለህ። አሁን የመጀመሪያ የሴት ኤርባስ ካፕቴን ካያት ካፕቴን ቃል ቃልኪዳን በሀያ አንድ አመቷ ፓይለት ነበረች። እንግዲህ ሴቶች አይቻሉም የሚባልበት ኢንቫይሮንመንት ላይ ያለው ሴቶች አይችሉም፣ እንደዚህ አይነት ነገር ከባድ ነው። ዛሬ እሷ በእኔ ኩያኔ ኩያ ነች። ወልሞ 32 ዓመቷ ነው። በ32 ዓመቷ የኤርባስ ሶስት 350 ካፕቴን ነች። የመጀመሪያም ካፕቴን ነች። እንግዲህ ቲንክ በሴት የመጀመሪያ አፍሪካ ላይም የመጀመሪያም ሴት ካፕቴን ሳትሆን አትቀርም እና የመጣችበትን ሩት ካየው በጣም በሲሪየስ ተማሪ ነች። ኦፍኮርስ ከጥሩ ፋሚሊ ከጥሩ ባክግራውንድ ብትመጣም፣ ጥሩ ሲባል ጥሩ ያው አቅም ያላቸው ለማለት ነው። ጥሩ የሚባል ፋሚሊ የለም። ኦፍኮርስ ሁሉም ጥሩ ነው፣ ግን አቅም ያላቸው ለማለት ነው። እና ግን ዞሮ ዞሮ ያቺ ልጅ ድሪሟን አሳክታለች። በሰላሳ ሁለት ዓመቷ የኤርባስ ሙሉ ካፕቴን ሆናለች። እንግዲህ ይሄ በጣም ከዚህ በላይ ኢንስፓየር የሚያደርግ ነገር የለውም። እውነቱን ለመናገር አንዳንዱ ታያለህ ከባጃጅ ሹፌር ተነስቶ ካፕቴን የሆነ አለ ይኖ ከሻይና ቡና ሰፈር ውስጥ እንትን ምንድን ነው ይሄ መንገድ ላይ በቆሎ ከመሸጥ ተነስቶ ፓይለት የሆነ አለ፣ ዛሬ ካፕቴን የሆነ አለ እና ላይፍ ቼንጂንግ ነው። እውነቱን ለመናገር ህይወት በጣም በጣም በአጭር ጊዜ የሚቀይር ስራ ካለ አንዱ ፓይለቲንግ ነው። ስራ ተጀምሮ በሁለት አመት በሁለት አመት በሶስት ዓመት ጊዜ ውስጥ ሰው ህይወቱ ይቀየራል። ሚያስባቸው ሁሉ ነገሮች፣ ትምህርቱ ላይም እንደዛ ነው። ትምህርቱ ላይም ፎከስ ማድረግ ያለበት። ጨዋታ የለ፣ ጌም የለ፣ ምን የለ፣ ትምህርት እና ትምህርት ብቻ። ያንን ካደረገ እኔ አንድ ነገር ልጠይቅህ ቢዝነስ እኔ አሁን የአቬሽን ላይሰንስ ለመውሰድ የዛሬ ስድስት ወር ፕሮሰስ ጀምሬ ነበረ። ምን አሉኝ? እኔን ሚኒመም አንድ ሄሊኮፕተር ያስፈልግሃል አሉኝ፣ ፍቃዱን አቬሽን ፍቃድ ለመውሰድ። እውነት ነው እውነት ነው እውነት ነው። አንድ ሄሊኮፕተር በካምፓኒ ስም የተመዘገበ ሊኖርህ ይገባል አሉኝ፣ ስልጠና ለመስጠትም ማለት አሁን ለምሳሌ አራት ወይ አምስትም መግዛት ትችላለህ ያው እንደምታውቀው ሄሊኮፕተርም ምንም ለማምጣት የ20 ኦር 30 ፐርሰንት ዲፖዚት ነው። ሙሉ ክፍያ አይደለም የሚጠየቀው በብዛት ብድር ነው የምታመጣቸው። ያ ነገር ለስልጠና የምታመጣቸው ሄሊኮፕተር እኛቺ ትንሿ እቺ አቢሲኒ ያላት አንድ ሰው ነው። ትንሿ በጣም ትንሿ እሷ ማርኬት ላይ ያለች ማለት ነው። ሰው አምጥተው ለስልጠና ሊጠቀምባት ይችላል ማለት ነው። ይችላል፣ ይችላል። ምንድነው የሚጠየቀው? አውሮፕላን ስትገዛ ሲቪል አቪዬሽን የሚያየው ሪኳየርመንት አለ። የመጀመሪያው እድሜያቸው ሰው የምታጓጉዝባቸው ከሆነ ስልጣ